የአማራ ሚዲያ ኮርፖሬሽን ዜና መጽሄታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎቹን ከቤቴሌም ሞገስ የምንከታተል ነው የሚሆነው። ቤቴሌም፣ መልካም ቆይታ ይሁንልሽ። አመሰግናለሁ ሶሊያና። እንደምን ዋላችሁ ተመልካቾቻችን። የሰዓት የቢዝነስ ዘገባችንን ጀምረናል። ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። ግንባታቸውን በፍጥነት ለማጠናቀቅና ወደ ምርት ለመግባት አቅደው እየሰሩ መሆናቸውን በደባርቅ ከተማ በፋብሪካ ግንባታ ላይ የሚገኙ ባለሀብቶች ተናገሩ። በዞኑ የተጀመሩ የኢንዱስትሪ ፕሮጀክቶች ሲጠናቀቁ የዞኑን ማህበረሰብ ዘርፈ ብዙ ችግሮችን የሚያቀልሉ መሆናቸውን የሰሜን ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል አድኖ መርቆስ የደባርቅ ከተማ አስተዳደር በአምራችና አገልግሎት ዘርፍ ኢንዱስትሪና ኢንቨስትመንትን ለማስፋፋት እየሰራ ይገኛል። በከተማ አስተዳደሩ በ21 ሄክታር መሬት ላይ የኢንዱስትሪ መንደር ተመስርቶ ግንባታ እየተከናወነ መሆኑንም የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽህፈት ቤት ኃላፊ ሊያቀው ስለሽ ተናግረዋል። በአምራቹ ዘርፍ ላይ መንግስት ወደ 215 የሚሆን የክልሉ መንግስት ካሳ ግምት ከፍሎ ካሳ ከተሰጠ በኋላ የባለ ሀብቶችን መልምለን በፕሮጀክታቸው ባስገቡት ካፒታል መሰረት ባለ ሀብቶች ተመልምለው ወደ ስራ የገቡበት ሂደት ነው ያለ እዚህ ውስጥ ወደ አርባ አንድ ኢንዱስትሪ መንደር ውስጥ የተካተቱ ባለ ሀብቶች አሉና ከእነዚህ ውስጥ ኦልሞስት ወደ ሀያ ሶስቱ በትክክል ወደ ግንባታ ጀምረው እየተንቀሳቀሱ ያሉ ሂደቶች አሉ። በኢንዱስትሪ መንደሩ መሬት ወስደው ግንባታ እያከናወኑ የሚገኙ ባለሀብቶች ለግንባታው ፈተና የሆኑ የመሰረተ ልማት ችግሮችና የቁሳቁስ እጥረቶች ከተፈቱ ግንባታውን በፍጥነት በማጠናቀቅ ወደ ምርት ለማስገባት እንሰራለን ብለዋል። በዚህ አመት ግንባታውን ማጠናቀቅ ነው እልማችን። በቆርቆሮ ለብሶ ወደ ምንታዩት አርማታው ለብሶ ከማሽኖች ሌሎቹ አልቀው ወደ ስራ እንገባል የምንፈልግ ማሽኑ ካልዘገየን በስር ለ2018 ጥሩ ምርት እናሳይ ነው ምንፈልገው። ብረት ያለቀረጥ በክልሉ ደረጃ እንዲያቀርብልን ከስሚንቶ፣ ከዚያ ደግሞ ከዚህ ያሉትን ደግሞ ቀስቅሶ ደግሞ ውሃ ውሃ እንዲገባልን ነው መብራት እነዚህ አራቱ ነገሮች ቁልፍ ነገሮች ሁሉ ለኛ ያስፈልጉናል። የጽህፈት ቤት ኃላፊው አቶ ላቀው በኢንዱስትሪ መንደሩ ወደ ግንባታ ያልገቡ 15 ፕሮጀክቶችን ወደ ስራ እንዲገቡ ግፊት እየተደረገ መሆኑን ገልጸዋል። ግንባታ ላይ የሚገኙ ባለሀብቶች የሚያነሷቸውን ችግሮች ለመፍታትም እየተሰራ ስለመሆኑ አንስተዋል። መሰረተ ልማት ከማሟላት በኩል የመጀመሪያ ክልሉ በ37.6 ሚሊዮን ብር የሚገነባ ድልድይ በባለፈው አመት አስጀምረን ኦልሞስት አሁን ወደ ማጠናቀቁ ስራ እየሰራ ያለ እና ድልድይ አንዱ መሰረታዊ ችግር ነው ለባለሀብቱ። ይህ ድልድይ ሙሉ በሙሉ አቅም ፈጥሮ ወደ ስራ ሲገባ በባለሀብቱ ላይ ያሉት የመጓጓዣ ማሽን የማስመጫ ነገሮችን ችግሮች እንደሚፈቱ እርግጠኛ ነኝ። ይህንም የክልሉ መንግስት አናመሰግን አናልፍም። መብራት፣ ውሃ እና ቴሌኮሙኒኬሽን ገና መንግስት ማሟላት የሚገባቸው በክልል በከተማ አስተዳደር እና በፌዴራል ደረጃ እርብርብ ተደርጎላቸው መሟላት የሚገባቸው ጉዳዮች ናቸው። በክልሉ የተፈጠረው የጸጥታ ችግር በዘርፉ አፈጻጸም ላይ አሉታዊ ተጽዕኖ አሳድሯል ያሉት ደግሞ የሰሜን ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ጌታቸው ዘነበ ናቸው። እንዲያም ሆኖ በዞኑ ከሃምሳ ሄክታር በላይ መሬት በማዘጋጀት እና አልሚ ባለሀብቶችን በመሳብ የዞኑን ኢንዱስትሪና ኢንቨስትመንት ለማነቃቃት ጥረት ተደርጓል ነው ያሉት። በአመቱ 107 ባለሀብቶችን የኢንቨስትመንት ፈቃድ እንዲያወጡ የማድረግ እቅድ ይዘን እስካሁን 31 ባለሀብቶች በዞኑ የኢንቨስትመንት ፈቃድ እንዲያወጡ ያደረግንበት ሁኔታ አለ። ካለው ነባራዊ ሁኔታ አኳያ ሲታይ የተሰራው ስራ ባለሀብቶች በችግርም ውስጥ ሆነው እየመጡ ነው ማለት የሚያስችል ሆኖ፣ ግን ደግሞ ከባለፉት አፈጻጸም ጋር ስናወዳድረው በችግር ውስጥ ያለ አሁንም በትኩረት መፈጸም ያለብን እንደሆነ እሱን የወሰድንበት ሁኔታ ነው ያለው። በበጀት አመቱ አራት ፕሮጀክቶችን ወደ ምርት ለማስገባት ታቅደው እስካሁን ሁለቱን ማሳካት ተችሏል ያሉት መምሪያ ኃላፊው፣ የተጀመሩ ግንባታዎች ተጠናቀው ወደ ምርት ሲገቡ የዞኑን ማህበረሰብ ዘርፈ ብዙ ችግሮች እንደሚያቃልሉ አብራርተዋል። ፕሮጀክቶች ተጠናቀው ወደ ምርት መግባት ሲችሉ ለበርካታ ዜጎች የስራ እድል መፍጠር ይቻላል። አንዱ ትልቁ ነገር እሱ ነው። ሁለተኛው የዋጋ ንረትን ይከላከላሉ። አሁን ባለው ሁኔታ ከውጭ የምናስገባቸውን ምርቶች በመተካት በራሳችን ከራሳችን ወደ ራሳችን የሆነ ምርት እንዲቀር ማድረግ የሚቻልበት ሁኔታ ይፈጠራል። እሱ ብቻ አይደለም፣ የውጭ ምንዛሪም ጭምር ማስቀረት የሚቻልበት ነው። መሬት የወሰዱ ባለሀብቶችም ይህን ተገንዝበው በፍጥነት ወደ ግንባታ እንዲገቡና ግንባታ ላይ የሚገኙ ባለሀብቶችም ግንባታቸውን አጠናቀው በፍጥነት ወደ ምርት እንዲገቡም አሳስበዋል። በበጀት ዓመቱ ከ74 ሺ በላይ ወጣቶችን የስራ እድል ተጠቃሚ ለማድረግ እየሰራ መሆኑን የምዕራብ ጎጃም ዞን ስራና ስልጠና መምሪያ አስታወቀ። በተዘዋዋሪ ብድር ወስደው የነበሩ ወጣቶች በጸጥታው ችግር ምክንያት በመለስ ባለመቻላቸው መምሪያው እቅዱን ለማሳካት እንዳልቻለ ተገልጿል። ንጉስ ስንታየው ተጨማሪ አለው። ወጣት መቅደስ አንተነህ የፍኖተ ሰላም ከተማ ነዋሪ ስትሆን፣ ብርቱካን መቅደስና ጓደኞቻቸው ማህበር ውስጥ በመደራጀት በዶሮ እርባታ ስራ ተሰማርታ እየሰራች ትገኛለች። መንግስት ባመቻቸላት የስራ ማስፋፊያ ቦታ ላይ ከ3 ሺህ በላይ የስጋና የእንቁላል ጫጩት ዶሮዎችን ለተጠቃሚዎች እያደረሰች መሆኑን ትናገራለች። በፊት በዶርም ላይ ነበር የጀመርነው። አሁን ተደራጅተን ቦታ ተሰጡን ስራ ጀምረናል። ስንጀምር ሶስት ሺ ነው ቦታ ከተሰጠን ሶስት ሺ ነው ያስገባነው። አሁን ከሁለት ሳምንት በፊት አምስት ሺ ዶሮ አስወጥተናል። አሁን አንድ ሺ አምስት መቶ ለእንቁላል ብለን አስገብተናል። ያው መንግስት ድጋፍ አድርጎልን አሁን አሪፍ ላይ ነው ያለ። ስልጠና ወስዳ በልብስ ስፌት ስራ ላይ በመሰማራት ከተማ አስተዳደሩ ባመቻቸላት የብድርና የስራ ቦታ ውጤታማ ስራ እየሰራች መሆኑን የምትገልጸው ደግሞ ወይዘሮ ንግስተ ጋሻዬና ሄልቤታንስ ይባላል ድርጅቱ። ተቋሙ ያሰለጠንን ሲሆን ከፈለልን ተሰለጠን በኋላ ቦታ አመቻቸልን። ከተማ አስተዳደር ነው ብድር ተመቻችቶልናል። በሄልቤታንስ በኩል በዝቅተኛ ወለድ ጀምር ማሽን 48 ሺህ ብር ብድር አወጣው ብድር አመሻችቷልኝ ማሽን ገዝቼ ዛሬ ልጆችን እያስተዳደሩና ራሴን እየመራው ነው የምኖር። በበጀት ዓመቱ በከተማ ግብርና፣ በማኒፋክቸሪንግ እና በአገልግሎት ዘርፎች 4500 ወጣቶችን የስራ እድል ተጠቃሚ ማድረግ መቻሉን የፍኖተ ሰላም ከተማ አስተዳደር ስራና ስልጠና ጽህፈት ቤት ኃላፊ አቶ አደራው ሽፈራው ጠቅሰው ከዚህ በፊት በተዘዋዋሪ ብድር የወሰዱ ወጣቶች መመለስ ባለመቻላቸው በተፈለገው ልክ እቅዳችንን ማሳካት አልቻልም ይላሉ ቋሚ ስራ እድል ወደ 6200 እንድንፈጥር እቅድ ተሰጥቶን አሁን ወደ 4500 በላይ ወጣቶችን ወደ ስራ አስገብተናል በተለይም እነዚህ የትኩረት ዘርፎች ከሚባሉት ውስጥ በከተማ ግብርና በማኑፋክቸሪንግ ዘርፍ ወጣቶች ወደ ስራ እንዲሰማሩ ይፈለጋል ሄልቤታስ ስካይ ፕሮጀክት የሚባል ይህ ፕሮጀክት ብድር በማሰራጨትም አግዞናል በዚህ ዓመት። ለዘጠኝ ወጣቶች ከ738000 ብር በላይ ብድር አበድሮልን ልጆችን ወጣቶችን ወደ ስራ አሰማርተን እንገኛለን። በበጀት ዓመቱ በተለያዩ ዘርፎች በዞኑ ከ74000 በላይ ወጣቶችን የስራ ዕድል ተጠቃሚ ለማድረግ እየተሰራ መሆኑን የገለጹት የምዕራብ ጎጃም ዞን ስራና ስልጠና መምሪያ ምክትል ኃላፊ አቶ አያል ሰው ሙሉ እስካሁን 8791 የሚሆኑ ወጣቶችን ተጠቃሚ ማድረግ ተችሏል ነው ያሉት። የስራ እድል ፈጠራ እንቅስቃሴው እንግዲህ በእቅድ ደረጃ 74888 የስራ ዕድል የሚፈጠርበት እቅድ ይዘን ነው እየተንቀሳቀስን ያለ ነው። ዙሪያ ሶስቱ ነው ስድስት ወረዳዎች ላይ እየሰራን እንዳለ ነው የታሰቡ ወደ 8791 ወጣቶች ቋሚ ስራ እድል ተፈጥሮላቸዋል ማለት ነው። በቀጣይ የብድር ውዝፍ ያለባቸው እንዲመልሱ በማድረግ ለሌሎች ወጣቶች ለመስጠት እየተሰራ መሆኑን ያነሱት መጀመሪያ ላይ የማስመለስ ስራዎችን ተጠናክሮ መቀጠል እንዳለበት፣ ይሄ ደግሞ ከአጋር አካላችን ከጸደይ ጋር እና የኛም መዋቅር ታች ላይ ያለው መዋቅር ውይይት እየተደረገ ነው ያለ። የማይመልሱት በጸጥታው ምክንያት ወደ ስራ ለመግባት ነው ብሩን ይዘውት ወደ ጫካ የገቡ ናቸው የሚለውን የመለየት ስራዎች እየተሰራ ነው ያለው። በተለይ ማስመለስ ላይ ትኩረት አድርገን እየሰራን በብድር ላይ የተቀመጡ ግን ብሮችን ወደ ስራ እንዲገቡ ከአበዳሪ ተቋሙ ጋር በጋራ እየሰራን ያለንበት ሁኔታ ይኖራል።